አርቲስት አለምፀሐይ ወዳጆ ሀሳብ ከማመንጨት ባለፉት አራት ዓመታት ፕሮጀክትን መስራት በተለይ ያረጀን ብዙ ጥገና ማስተካከያ የሚያስፈልገው ስራ ምን ያህል ውጣ ውረድ እንዳለው አውቃለሁ። በዛ ሁሉ ውጣውረድ ውስጥ ሳት ደክሚ ሳትሰለቺ ያለምሽውን በዚህ መልክ ለውጤት በማብቃትሽ በድጋሚ እንኳን ደስ ያለሽ። እኔም እድለኛ ነኝ ብዬ አስባለሁ። አስራ ስድስት ከንቲባዎች መዘጋጃ ቤት አድርገው የመሩበትን እዚሁ በዚህ ከሰላሳ አንዱ ከንቲባዎች በኋላ እድል አግኝቼ የመጀመሪያውን መዘጋጃ ቤት ወደ ቅርስነት ወደ የባህልና የትምህርት ስልጠና ማዕከልነት ተቀይሮ ለላቀ አገልግሎት የባለፈው ቅርስነቱ የባለፈው ትውስታው ሳይነካ ሌላ አገልግሎት ለመስጠትና ትውልድ ለመቅረጽ እንዲህ ተዘጋጅቶ በማየቴና በመካከላችሁ ተገኝቼ በመመረቄ በጣም ደስተኛ ነኝ። መቶ ሀያ ዓመት የኖረ ቤት እንዴት በዛ ዘመን በጥበብ እንደተሰራ እያንዳንዱን ዝርዝር የተሰራበትን ሁኔታ ስናይ በእርግጥ ለዛሬው ትውልድ በቅርስነት በውስጡ ለመሰልጠን በቅርስነት ለማሰብ ብቻ ሳይሆን በርካታ ነገሮች እንማርበታለን ብዬ አስባለሁ። በምንሰራው ስራ ውስጥ ዛሬም ብቻ ሳይሆን የነገውን ትውልድ አስበን የተሰሩ አሻራዎች ከትውልድ ትውልድ እየተሸጋገሩ ጥቅም መስጠት እንዲችሉ ሀገር እንዲያኮሩ አስበን ደክመን ከሰራን ሁል ጊዜ የሰራነው ስራ ሳይበላሽ፣ ሳይጠፋ፣ ሳይወድቅ፣ ሳያረጅ፣ ሳይፈርስ ለረጅም ጊዜ ማገልገል እንደሚችል ማሳያ ነው። ይሄ ቤት እንደዛ ባይሰራ ኖሮ ዛሬ ከመቶ ሀያ ዓመት በኋላ ልንጠግነውም፣ ልናድሰውም ልናሳምረውም አንችልም። በትውልዳችን ውስጥ አንዳንድ የሚሰሩ ስራዎች ከተሰሩ የተወሰነ ጊዜ በኋላ ችግሮች ሲገጥማቸው እናያለን። ትውልዱ ከዚህ ቢማር ይጠቀምበታል ብዬ አስባለሁ በሌላ በኩል ፒያሳ በጣም እድለኛ ናት በርካታ ቅርሶች አሉ እዚ አካባቢ ቱሪስቶች ቢመጡ አንዱን ቀን ሲጎበኙ ጊዜያቸው ሙሉ ሊይዛቸው የሚችል ስራ ተሰርቷል ከዚህ ቤት እንጀምራለን ፊት ለፊት ላይ የምኒልክን ሐውልት ካየን። ታድሶ በጥሩ ሁኔታ የበለጠ ግልጽ ሆኖ ከታሪኩ ጋራ እንዲቆይ ተደርጓል። የሁላችንም ትልቅ መኩሪያ የሆነ ከኛ ከኢትዮጵያውያን አልፎ ለጥቁር ህዝቦች ሁሉ የነፃነት ቀንዲል የሆነው የአድዋ ድል መታሰቢያ ፊት ለፊት ላይ ነው የተገነባው። አሁን እኔ የምመራበት መዘጋጃ ቤትም በጥሩ ሁኔታ ተገንብቶ ስለነበረ እርጅናውን አስወግደን የቆሸሹትን ነገሮች ከዙሪያው ዞር ዞር አድርገን አሳምረን ገለጥ አድርገን ስናድሰው በርካቶች ሲመጡ ምን አይነት ሞገሳም የሆነ ትልቅ ቤት እንደሆነ ይገልጹልናል። አለፍ ስንል የአቡነ ጴጥሮስ ሐውልት አለ። የአቡነ ጴጥሮስ ሐውልትም ሌላው ቅርሳችን ነው። ታድሰዋል፣ ያምራል፣ ይስባል። ወረድ ስንል የቴዎድሮስ ሐውልት አለ። በተመሳሳይ ሁኔታ ተያይዟል ኮኔክቲቪቲ የምንለው በሌላ በኩል የመጀመሪያ የመጀመሪያ የምንላቸው በርካታ የምንቆጥራቸው ቅርሶች አሉ። በፒያሳ ላይ የመጀመሪያው ፖስታ ቤት፣ የመጀመሪያው ሲኒማ ቤት፣ የመጀመሪያው ሆቴል በርካታ ጨማምረን ማንሳት እንችላለን። እነኝን ሁሉ በልካቸው በትክክል በሚገባቸው ልክ መተረክ፣ ማስተዋወቅ፣ መማማሪያ ማድረግ ከፈለግን በጣም በቂ ናቸው ብዬ አስባለሁ። ነንን ለመተረክ ታሪክን ተረርቶ ታሪክን ሰንዶ ታሪክን ለትውልድ ለማስተላለፍ ደግሞ ሰዎች ያስፈልጉናል። እንደነ አርቲስት አለም ጻይ ወዳጁ አይነት ሁሉንም ነገር የተወሰነ ሰው አይሰራው፣ መንግስትም አይሰራው። ምን ያክል የተወሰነ ጠብ ምትል ነገር ከሰራን ይደማመርና ያጎላናል፣ ሁላችንንም ያደምቀናል፣ ያስተዋውቀናል ያኮራናል። ስለዚህ ይሄ የባህልና የትምህርት ማዕከል እንደዚህ አይነት ሰዎችን ለማፍራት ትልቅ ጥቅም አለው ብዬ አስባለሁ። በዚህ ስፍራ በርካታ አንጋፋ የኪነ ጥበብ ሰዎች አላችሁ። የሚተኳችሁን ለማፍራት ጊዜው አሁንም በጣም ምቹ ነው። ልታስተምሩበት፣ ልምዳችሁን ልታካፍሉ፣ ልታነቃቁበት፣ ልትቀርጹ የበለጠ ትላልቅ ሰዎችን ለማፍራት የሚያስችለን የመጪውን ዘመን ውድድርን መቋቋም የሚያስችሉ የኢትዮጵያ ልጆች መፍለቅ እንዲችሉ ትልልቅ ኃላፊነት አለባቸው። እናንተ ጋር ያለው እውቀት ለሌላ እውቀት ለሌላ ትውልድ እየተላለፈ ካልሄደ በስተቀረ ዲስኮንቲኒቲ ይፈጠራል። እንደዛ እንዳይሆን በጋራ መስራት ያስፈልጋል። የሀገር ፍቅር፣ ሀገር መውደድ፣ በጋራ መቆም እውነተኛ አንድነትን መገንባት አብረን ተባብረን መስራት ሰርተን መበልጸግ ከዛ ደግሞ ሁላችንም ተጠቃሚ መሆን የሁላችንም ርብርብ ይጠይቃል ብዬ አምናለሁኝ። የአንበሳውን ድርሻ ወስዳ የሰራችው አርቲስት አለምጻይ ወዳጆ ናት። የተወሰነ የተወሰነ አስተዋጽኦ አድርገናል። ይህንን የሚያክል ስራ እሷ ተነሳስታ ስትሰራ እኛ እዚህ አካባቢ ማሳመር፣ ምድረ ግቢዋን ማሳመር የምትሰራው ስራ ላይ የተወሰነ አስተዋጽኦ ማድረግ የውዴታ ጉዳይ ሳይሆን ግዴታችን ነው። አካባቢው እያማረ ነው። ሁሉም ነገር እየተንሰላሰለ ወይም ደግሞ እየተናበበ እየተቀናጀ የጋራ ጥቅም ማስገኘት አለበት ብለን እናስባለን። ለዛ ነው አብረን መስራት ውስጥ የገባ ነው። ትልቅ ስራ ነው የሰራሽው። በድጋሚ እንኳን ደስ ያለሽ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በተለይም ደግሞ ይህ ቅርስ ተጀምሮ እንዲያልቅ እንዲጠናቀቅ ሀሳባችሁን፣ ጉልበታችሁን፣ ገንዘባችሁን እንዲሁም እውቀታችሁን ላበረከታችሁ የቦርድ አባላትና አመራሮች፣ በአጠቃላይ የከተማችን ነዋሪዎች ለዚህ ታላቅ ቅርስ ምረቃ በዚህ ቦታ ጥሪ አክብራችሁ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ይህ ቅርስ ቅድም ዓለም ፀሐይ እንደገለጸችው መቶ ሀያ አንድ አመቱ ነው። ቅርሱ ከሞት ሞቶ እንደተቀበረ መውሰድ ይቻላል። የምታውቁት ሰዎች የሞተ ቅርስ ሕይወት ዘርቶ ዘመኑን በመጠነ በዋጄ መሰረት በተለይም ደግሞ የከተማችንና የሀገራችንን ክብር በጠበቀ መንገድ በዚህ ደረጃ ሀሳቧንም አፍልቃ ጉልበቷንም ጊዜዋንም ወስዳ ሁሉንም ሰው አስተባብራ የመንግስት ተቋምንም የግል ግለሰቦችንም አስተባብራ በዚህ ደረጃ ቢሯችን ከተማ አስተዳደራችን ባስረከባትና ቃል በገባችው መሰረት በዚህ መሰረት በዚህ በምታዩት ደረጃ ሰርታ ለከተማችን ስላበረከተች በራሴና በባህል ኪነጥበብና ቱሪዝም ቢሮ ስም እጅግ አድርጌ ላመሰግን ወዳለሁ። የዛሬ አራት ዓመት እዚህ ቦታ ይህን ቅርስ ለማስጀመር ክብርት ከንቲባችን ወይዘሮ አዳነች አቤቤ በዚህ ቦታ ተገኝታ ነበር። በዚህ ቦታ በመገኘት ቃል ገብታ ነበር። ቃሏንም በማክበር ይህ ግቢ ተጀምሮ እንዲጠናቀቅ በገንዘብም እንዲሁም ደግሞ ግማሽ የምድረ ግቢ ማስዋብ እንደምታዩት ሙሉ ኮንትራክት ለኮንትራክተር በመስጠት ሙሉ ስራውን በመስራት ቅርሱ ለከተማችን ሙሉ ገጽታ እንዲገነባ በማድረግ ከፍተኛ ድርሻ ስላደረጉ በራሴና በቢሮ ስም ክብርት ከንቲባችንን ላመሰግን እወዳለሁ። ይሄ ብቻ ሳይሆን ይህ ዘመን በተለይም ከለውጡ በኋላ ብዙ አቧራ ለብሰው የነበሩ ቅርስ ሳይሆን አሮጌ ቤቶች ብለን የምንላቸው የከተማችን ታሪክ፣ ባህል በተለይም ደግሞ ከኪነ ህንፃ አሻራችን አንጻር ትልልቅ ቅርሶች ነበሩን። እነዚህ ቅርሶች በአሮጌ ቤት ስያሜ የተቀመጡ እንደነበሩ ይታወቃል። ስማቸውንም አናቅም፣ ታሪካቸውንም አናቅም ነበር። እንደምታውቁት በኮሪደር ልማት የአዲስ አበባ ከተማ የቅርስ የባህል የታሪክ ትንሳኤ ዘመን ሆኖልናል። ለዚህ ደግሞ ክብርት ከንቲባ እንደኛ ስምንት ሰዓት እየሰራች ሳይሆን ሀያ አራት ሰባት እየሰራች ከተማችን ከዓለም ተወዳዳሪ ከተማችን የባህል የታሪክ የቱሪዝም ማዕከል እንድትሆን ስላደረገች በዚሁ አጋጣሚ በመጠቀም ክብር እንዲገባት ጠይቃለሁ።